የሀንዬ አባት በጥና ታመው ሆስፒታል ገቡ። በጣም ያሳዝናል። ሀንዬ በጣም አለቀሰች እራሷን ስታወደቀች። ጆሮ ጆሮ ወይኔ ምን ነው ባላወኳቸው እንደው እያለ በጣም ተጸጸተ። ምክንያቱም ምንም ማድረግ ስላልቻልኩኝ ምን ማድረግ ነው ያለብኝ? በቃ እኔ ሁሌም የምወዳቸውና የምቀርባቸው ሰዎች በእኔ ምክንያት እያለ መጸጸት ጀመረ። በባለፈው ያው እንደሚታወቀው እስር ቤት ገብቶ ሰላሳ ሺ ብር ሀና ከፍላ ስለነበረ በቃ ምክንያት ያንን አደረገ። በጣም ያሳዝናል። የሰላም እናት የሰላም እናት ሀሴትን በማግኘቷ በጣም ደስ ቢላትም ነገር ግን ሙሉ ቤተሰቡ ተረብሿል። ምክንያቱም እንቅልፍ መተኛት አልቻሉም። የሰላም እናት እንግዲህ ወደ ኋላ ተመልሳ እያስታወሰች ትገኛለች። ብታስታውስም እንኳ ያኔ ሰላም ትልቅ እንዲሁም ደግሞ ሀሴት ትንሹና እያስታወሰች በቃ በጣም አስቸጋሪና ተንኮለኛ የነበረችው ሰላም ነበረች። ሀሴት ደግሞ እህቷን በጣም የምትወድና የምታከብር እህት ነበረች እና ወደ ሰላም እናቱ ጓደኛዋ ጋ እንሄድ ብትላትም ሰላም ግን አልፈልግም እሷ ምናችንም አይደለኝ ለእኛ ክስታችንም አይደለች እያለች ያንን ትውስታ ማስታወስ ጀመረች። ቢሆንም ግን ሀሴት እህቴ ካልሄደች እኔም እዛ ቤት መሄድ አልፈልግም ብላ የቀሩበትም ታይም ነበረ። እናንተ ልጆች በቃ ልታሳብዱኝ ነው አይደል? ሰላም ግን እንደው ምን አይነት ቱ ነሽ? ከምን አይነት ቱ አፈር የተፈጠርሽ ነሽ? እያለች ማዘሯ በጣም የምትናደድባትና የምትጨስባት ነበረች። ሰላም ሰላም ይሄ በጣም ግራ ገብቷታል። ሀሴትን ምንም ያህል እንኳ ብትወዳት ብታከብራትም፣ ነገር ግን ከእናቷ በላይ አትሆንባትም። ምክንያቱም ሀሴት ከመጣች ይህን የእሷ ፍቅር ይቀንስብኛል፣ ድጋሜ እንደ ድሮው እንደ ልጅነታችን እንሄዳለን ብላ በስጋት ልትሞት ነው። እንቅልፍ ሁሉ አታ ከመቷ ጀምራ ዘጠና ዘጠኝ ዘጠና ስምንት እያለች መቁጠር ጀመረች። ጭራሽም እንቅልፍ እምቢ አላት። ከዛም በኋላ በትውስታ ሂዳ ትምህርት ቤት እየሄዱ ሀሴት እራበኝ ብላ ስትል እንዴ አሁን አይዝል እንዴ የበላሹ እና ቢሆንም እራበኛ አሁን እንዴ እህቴ ብላ ስትል፣ እንደዛ ከሆነ እንብላው በቃ እሺ እንብላው። አሁን አሁን የኔን እንብላና በኋላ ደግሞ ያንቺን እንበላለን ብለው ከተነጋገሩ በኋላ፣ ነገር ግን ለሀሴት የተቋጠረላት የምሳቃ የነበረው እንቁላል ነበር፣ እንዲሁም ደግሞ የሰላም ደግሞ ፍርፍር ነበረ። አየሽ እናቴ፣ እኔን ሳይሆን የምትወደው አንቺን ነው። ላንቺ እንቁላል ፍርፍር፣ ለኔ ደግሞ እንጀራ ፍርፍር አድርጋልኛለች ብላ መናደዷን ስታይ፣ ሀሴት ግን እሺ እኔ ፍርፍሩን እበላለሁ አንቺ ደግሞ እንቁላሉን ብይ ብላ የሰጠችባት ታይም ነበረ። በዛን ታይም እንደት ደስ እንዳላት ሰላምዬ። ሀሴት እጅግ መልካም እናጠው ልጅ ነች። ምላሴ ምላሴ በደስታ አብዷል ማለት ትችላላችሁ። በቃ ከዚህ በኋላ ሶስት እህት ሊኖረኝ ነው ማለት ነው ምክንያቱም ሰላምዬ፣ ሀና፣ እንዲሁም ደግሞ አሴት እያለ እየቃዣ ይገኛል። ግን ደግሞ ሀና እኮ ናኮ አባቷ ሲሻላቸው መሄዳቸው አይቀር፣ ያኔ ደግሞ ሁለት እህት ብቻ ነው የሚኖረ ማለት ነው እያለ በሀሳብ መጥለም ጀምሯል። ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኑላዊ ድራማ እንደ ቀጠለ ይገኛል። አስተማሪውና እጅግ አጓጊው ድራማ ቪዲዮዬን እስከ መጨረሻው ተከታትላችሁ ሀሳብና አስተያየታችሁን ኮሜንት ላይ ዱብ ዱብ ብታደርጉልኝ እጅጉን አድርጌ አመሰግናለሁ። ሰላም የሰላም እናትና ሀሴት አንድ ቀን እንዲሁም ደግሞ ሰላምዬ እየሄዱ ያለ ሰላምዬ እኔ እርጎኛል እና ደግሞ ግጅልን ብላ ስትል አይ እኔ ብር የለኝም አለቻት። እንዲህ አሁን እኮ ቦርሳሽ ውስጥ ስትከቺ አይቸሻለሁም አየ፣ ለምንድን ነው ብላ ብትላትም፣ አንቺ ልጅ ግን ልታሳብጭኝ ነው እንደው ከምኔቱ አፈር ነው የተፈጠርሽው ብላ ስትናደድባት ነበረ። ከዚያም በኋላ ምንም እናት ስለማጨክን ብሩን ሰጥታት በቆሎውን ገዝታ ስትመጣ መልሱን ሳይቀር አምጭ ብላ መልሱንም ተቀብላት ነበር። እሺ አሁን ሂጅ፣ የመጣሁኝ ብላ ለሀሴት ደግሞ ኬክ ገዝታላት መጣች። እንዴማዬ ቆይ ቅድም ብር የለኝም ብለሽ አልነበር እንዴ ከየት አመጣሽ ብላ ስትል፣ እንዴ ከራሴ ነዋ። እንዴማዬ ቆይ ለእኔ ሲሆን ነው እንዴ ብር የምታጩ ለሀሴት ግን ብር አገኘሽ አይደል ብላ ብትላትም በቃ ሂጅልኝ እያለች ተቆጣቻት። ምላሴና እንዲሁም ሰላም እያወሩ ነበር ምን ተሰማሽ እህቴ ብሎ ሲላት ምን እንደተሰማኝ ያላውቅም ወንድሜ። ማለት ምክንያቱም ሀሴት ስመጣ እኛን እስከ እነ መፈጠራችን ትረሳናለች እነ መፈጠራችን ትረሳናለች። እንዲ ወንድሜ እንዲ እህቴ ለምን ማለት አልገባኝም። ምክንያቱም እናቴ ድሮ በምንበላው ምግብ ሳይቀር ታዳላ ነበረ። ከኔ ይልቅ ሀሴትን በጣም ተወዳት ነበረ። ይሄ ማለት ሀሴት ጥሩ ልጅ ናት ማለት ነው ብሎ ሲላት አው በርጣም መልካምና እጅግ ጥሩ ሰው ናት። እሷን አይቶ የሚጠላ አንድም ሰው አልነበረም። እውነት? አዎ። ቆይ ግን እና ደግሞ ታውቃለህ ምሳቃ፣ እንኳ ራሱ የተለያየ አይነት ምሳቃ ነበር የምትቋጠርልን ብላ ስትል፣ እንዴ እኔ ግን ግራ ያገባኝ ነገር እሺ፣ እኔና ኮ አንቺ አንድ አይነት ምሳ ነበር የሚቋጠርልን። እሱ ኮ ሀሴ ከሄደች በኋላ ነው እና ደግሞ ማየ ከሀሴት ከሄደች በኋላ ምንም ግድ አይሰጣትም ማለት፣ ለአንተም ሆነ ለእኔም በቃ ሀሳቧም ህልሟም ሀሴት ማግኘት ላይ ስለነበረ በሀሴት ፎቶስ ተጠምዳ ስለነበረ አንተንና እኔን ረስተን ነበረ። አይዞሽ፣ እኔ ደግሞ እማዬን አናግራታለሁ። አይ ተዋት በቃ፣ እንዴ ዛሬ ደስታዋን ታጣጥም። ነገር ግን እኛም ልጆቿ እንደሆን የግድ እኔ እነግራታለሁ። እና አይዞሽ፣ ምንም አይፈጠርምሽ እህቴ አላት። እሺ ወንድሜ፣ ለማንኛውም አሁን በጣም ደክሞኛል። እሺ የሄድሽበት ተሳካለሽ? አራል ተሳካ ማለት አንዱ አንዱ ቢሮ ሂጂ አይ እዛኛው ቢሮ ነው እና እዛኛው ሂጂ ብለውኝ፣ እዛ ሂጂ ደግሞ ውስጥ ነው አሉኝ። ከዛ ስጠብቁዬ አጣኋቸው ማለት ከዛም በኋላ ጥበቃ ወጥቷል ብሎ አለኝ። ውይ አለ አይዞሽ፣ በቃ ለማንኛውም ነገ ይስተካከላል አሁን አይዞች ሲላት በቃ እርቦኛል እንዴ እህቴ እኔ አመጣልሻለሁ ሰርቻለሁ እውነት አዎ በቃ አንተ ላይ በስልሃል ማለት ነው ወይ ጉድ ይሄ ፍቅር እኮ ሁሉን ነገር ያስተካክላል ብላ ስትለው ሰላምዬ እንዴ እህቴ እኔ ድሮ ላንቺ ጥሩ ልጅ አልነበርኩም እንዴ አሁን ደግሞ አካበርሽ ብሎ ሄዶ ምግብ አመጣላት በቃ እናቴ በላች አው ጓደኛዋ አመታ ስለነበረ እሷ ተቆጥታት ያው በላችን ባይባል ትንሽ ቀምሳለች። አዎ እንኳን ያ ሴትን ድምፅ ሰምታ እማየ እንዲሁም እንደሆናት እና ለማንኛውም እነሱ እዛ ስለተኙ አንቺ እዝተኝ እኔ ደግሞ እሶፋው ላይ ተኛለሁኝ ብሏት፣ ከዛ ሶፋው ላይ ሊተኛ ሄደ። ነገር ግን በሀሳብ እምቢ ብሎት እንቅልፍ አልወሰደውም። ሰላምዬም እንደዛው። በስተመጨረሻ በአንድንተኛ አሞኛል ብሎ መቶ ተኛ እንዴ ካልሆነ ለነናቴ ልንገራቸው አይ አትንገር አትንገሪ ለምን አሁን እማዬ ደስታ ላይ ነች ስለዚህ የእሷን ደስታ ደግሞ ማጥፋት አልፈልግም እና ደግሞ ምንም አልሆንም ብሎ ተቆጣት እሺ ወንድሜ በቃ ለማንኛውም ያልከው ይሁን ብላ ዝም አለች በሌላ በኩል ሀንዬና አባቷ በጣም ያሳዝናል። ምክንያቱም የሀንዬ አባት እንግዲህ በጣም ታመዋል፣ ግን ሕመማቸውን ለመደበቅ የማያደርጉት ነገር የለም እንደውም ከፍራሹ ላይ አልነሳም ብሏት፣ አባዬ መነሳትም አለብህ ሂደህ መርፌውን እንወጋለን ብላ ስትለው አይ እኔ ሄጄ በኋላ ፀሀው ሞቅ ስል እኔ ሄጄ እወጋለሁኝ ብሎ ሸወዳል። አባዬ ታውቃለክ ምን ነው ያንን ታሪክ ባልነገርከኝ ብዬ ተመኘሁኝ እንዴ? ለምን ልጅ? ምክንያቱም ያንን ታሪክ ከነገርክኝ ወዲህ በምትናገራቸው ነገር በምታሳያቸው ነገር ያራከኝ ይመስልሃል፣ ያራከኝ ይመስለኛል ብላ ስትለው አለቀሰ። እንዴ ነይ ነይ ብሎ ወደ ደረቱ ስር አስጠጋና የኔ ልጅ እኔ ኮ እንዳትጨናነቂ እንዳታስቢ ብዬ ነው እንጂ እኔ ካንቺ ምን እደብቃለሁ ብለች ነው ደግሞ ኮ ብቸኛዋና አንቺ ልጄ ማለት ብቸኛዋ ልጄ ነሽ። ለምን እንደዚህ ትታያለሽ? ብሎ ማባበል ጀመረ። አባዬ፣ ድሮም ልጁኝ በቃ እምባህን ለመደበቅ ትሞክር ነበር። አዎ ታስታውሻለሽ! የሆነ ሰዓት እያለቀስ አንቺ መጣሽ አንቺ መጣሽ። አዎ ብለው ወደ ኋላ ትውስታ ሲያስታውሱ ያኔ ዳቦ መግዣቶ እያለቀሰ ነበር ከዛ ሃንህ የመታ አይዞህ አባዬ፣ እንደውም በቃ እኔ አራበኝም ብላ ስትለው፣ ታውቂያለሽ ከኔ በላይ አንቺ አስተማርሽኝ ብሎ የመለስላትን ቃል ማስታወስ ጀመሩ። አረ ከዛም በኋላ እንደውም እናታቸው መቃብር እንሄድ ብላ እዛም ይዛው ሄዳ ነበር። ከዛ አንድ ሰውዬ ግን ገዛልኝ አይደል አባዬ? አዎ። በእርግጥ ዳቦውን ሲገዛልሽ የመሰለሽ ከሀሳብ እንደውም ደስተኛ ነበር የመሰልኩሽ አይደል? አዎ አባዬ። እና አድልህም ነበር? አዎ፣ እንደውም ታውቂያለሽ፣ እንዴት ለአንድ ልጁ አይሆንም፣ እንዴት የሰካራም የማይረባ ሰው ለልጁ መሆን አቃተው ብዬ እራሴን በራሴ እየተጸጸኩኝ ነበረ ብሎ ነገራት። አባዬ፣ ወይዬ ልጄ፣ እንዴ፣ ታውቃለህ አንተ እኮ አባትነት ብቻ በቂ ነው አይደለም? ብዙ ነገር እና በጣም ብዙ ነገር አድርገህልኛል ብላ ሀንዬ ቅፍ አደረገችው። እሺ አባዬ፣ ብለው ተሰነባበቱ። ሀንዬ ጆሮ ጋ ደውላ እንዴ ሀንዬ በሰላም ነው የደወልሹ ብሎ ሲላት፣ አዎ በሰላም ነው የደወልኩት ግን አባዬ ጋር እንድትሄድ እንዴ ቆይ በስልክ አትነግርኝም ነበር እንዴ አይ ዛሬ ይኸው ልክ ሆስፒታልም ይዘው ሂደህ እቤትም ደግሞ አብረኸው እንድትሆን ነው እንጂ እንድትለየው አልፈልግም። ምን ተፈጠረ አባዬ በሽታውን ይደብቃል እንጂ በጣም ታሟል ብላ ስትነግረው አቃለሁኝ ለማንኛውም አይዞሽ የሆነ መፍትሄ አናጣም፣ ብሎ ሲላት ብቻ ድጋሜ የማይሆን ስህተት እንዳሰራ አለችው። ታስታውሻለሽ ስልክሽን የወሰድኩብሽ ጊዜ እሺ፣ መልሽ ስመልስልሽ ምን አልኩኝ? አራዳ አንድ ጊዜ ነው የሚሳሳተው የሚለውን ተውስ ታስታወሰች። አሁን እራንተ እጅግ መልካምና ጥሩ ልብ ነው ያለህ፣ ብቻ ግን ትለያለህ ብላ ሀን እያርና ቆሰጠችው እሱም ደግሞ ታውቂያለሽ፣ ባንቺ መደነቅ እውነት ኩራት ነው። ለማንኛውም እኔ ወደ ፋዘር ለሄድ ብሎ ወደ ፋዘር ጋር ሲሄድ ፋዘር ደግሞ ዝም ብለው ደብረውታል። እንደ ፋዘር ደግሞ ዛሬ ምን ሆነው ነው? ምን ሆንኩኝ እንዴ፣ አረ በጣም ደብረውታል? አረ ምንም አልሆንኩ ልጄ ናታ። ማለት ሀንዬ በጣም አዝናና ተክዛኔ የወጣችው እሷንም አግኝቻት ነበረ። ግን እኔስ ልጅ ዋት አይደለሁም እንዴ? አንተ ወንዱ ልጄ፣ ሀንዬ ደግሞ ሴቷ ልጄ ነው፣ ልጄ ናት አለው። እሺ ለማንኛውም በልተሃል ሲለው አልበላሁም። በል ሂድና ዛለልህ ብላ ብሎ ሲለው የት አንተ ልጅ፣ ቆይ ቦታውን ረስተህ ነው እንዴ? በል ሂድ ሆ እያሉ ፋዘር መቀለር ጀመሩ በሌላ በኩል ምላሴ ታሞ ሀናን አስጠሪለኝ እናቴ ግን ደስታዋን ታጣጥም ቢልም ሀንዬ ግን ጉዱን አፈረጠችው እኔ የመጣሁት ምላሴ ነው እስኪ ምላሴ ጋልየው ብላ በቀጣይ ሀናና ሀሴት እውነት ሲገናኙ ምን ይሆን